ውጩ ደስ ይላል ማይጋድ ማብሰሪ የለን ትበያለሽ። እዚህ አስራ አምስት ኤሮ ትከፈልሽ በጣም አነሰቤኝ በር ከዛ አስራ አምስት ኤሮ እሱ አይወድም። እዚህ ቤት ነበር በየቀኑ የሚበላው እዚ ቤት። ያ ምግብ ለመቀየር እኔ በጣም እንጀራ በየቀኑ መብላት ስለማልወድ ቀለል ይወዳል። ንዱ ግን ምትወስድበት ምትሄጅበት ቦታ ይወስነዋል። ቱርክ ቤት ምናምን፣ አረብ ቤት ምናምን ነገር ብር ያስፈልጋል። ኔፓ የለሽም